ሴቶች ጥሩ ሰው የሚሉትን ወንድ ትተው አደገኛ ወይም የማይገመት ወደሚሉት ወንድ ለምን እንደሚሄዱ አስበህ ታውቃለህ? ምናልባት አንተም እኔ እኮ የማደርገውን ሁሉ አድርጌያለሁ፣ አበባ ሰጥቻለሁ፣ አሞግሻለሁ፣ ጊዜን ሰጥቻለሁ፣ ግን ለምንድን ነው በእኔ የማትሳበው ብለህ ራስን ጠይቀህ ይሆናል። መልሱ አንተ ጥሩ ወይም መጥፎ መሆንህ ላይ አይደለም። መልሱ ያለው ሴቶች በቃል ከሚናገሩት ነገር ጀርባ በሚሰሩት ጥልቅ የስነ ልቦና ህጎች ውስጥ ነው። ዛሬ የምንማረው ስለ አበባ መግዛት ወይም ደግሞ ስለ ማሞገስ ወይም ማድነቅ አይደለም። ዛሬ የምንማረው በወንድና በሴት መካከል ያለውን የስበት ዳንስ ስለሚመሩት፣ ብዙዎች ስለማያውቋቸው፣ ነገር ግን በሳይንስ ስለተደገፉት አራቱ የስበት ህጎች ነው። እነዚህን ህጎች ስትረዳ ለምን አንዳንድ ወንዶች ያለምንም ልፋት ሴቶችን ሲስቡ አንተ ደግሞ ብዙ ለፍተህ እንኳን ውጤት እንደምታጣ ይገባሃል ይሄ ቪዲዮ ስለማታለል ሳይሆን ስለመረዳት ነው የወንድነትን ኃይል ስለማወቅና በትክክል ስለመጠቀም ነው እስከ መጨረሻው ድረስ ከተከታተልከኝ ከዚህ በኋላ ሴቶችን የምትቀርብበት መንገድ ሙሉ ለሙሉ ይቀየራል ህግ ቁጥር አንድ የዝምተኛው የበላይነት የመጀመሪያውና ዋነኛው ህግ የዝምተኛው የበላይነት ይባላል ይሄ ምን ማለት ነው አብዛኛው ወንድ አንዲት ሴት ስትስበው ወይም ደግሞ ስትማርከው ፍርሃትና ጉጉት ይወርሰዋል። በፍጥነት ያወራል፣ ብዙ ይስቃል፣ የእሷን ይሁንታ ለማግኘት ይጣደፋል። ይሄ ትልቁ ስህተት ነው። በአንድ ክፍል ውስጥ ሁለት ወንዶች ተቀምጠው አንዲት ቆንጆ ሴት ስትገባ ምን እንደሚፈጠር አስብ። የመጀመሪያው ወንድ ወዲያው ቀና አለ፣ አይኑን አጉረጠረጠ፣ ትልቅ ፈገግታ አሳየ፣ እሷ ስታልፍ ሊያናግራት ተቻኮለ። ሁለተኛው ወንድ ግን ቀስ ብሎ ቀና አለ፣ አይኑን በእርጋታ እሷ ላይ ያሳረፈ። ምንም የችኮላ ስሜት አላሳየም። ትንሽዬ ሚስጢራዊ ፈገግታ ብቻ ሰጥቶ ወደ ስራው ተመለሰ። ሴቷ በማን አይን እይታ የበለጠ ልቧ ይመታል ብለህ ታስባለህ? እርግጥ ነው በሁለተኛው ነው። ለምን ካልክ ሳይኮሎጂ ይሄ ነው። የሰው ልጅ አእምሮ በተለይ የሴቶች የበላይነትንና በራስ መተማመንን ከመረጋጋት ጋር ያያይዘዋል። በፍጥነት ስትንቀሳቀስና ስታወራ እኔ ትንሽ ፈርቻለሁ፣ እባክሽን ተቀበይኝ የሚል ስውር መልእክትን ታስተላልፋለህ። ነገር ግን ቀስ ስትል እንቅስቃሴ ሲረግብ፣ ሁኔታው በእጅ ስር ነው፣ ምንም የሚያስጨንቅ ነገር የለም የሚል መልእክት ይሰጣል። እንቅስቃሴህን ዝግ አድርግ። ስትራመድ፣ ስትቀመጥ፣ እጅህን ስትሰድ አትቻኮል። ንግግርህንም እንደዛው በቃላቶች መካከል ርቀት ስጥ። ይሄ የምትናገረውን ነገር ክብደት እንዲኖረው ያደርጋል። ብዙ ወንዶች ዝምታን ይፈራሉ፣ ባዶ ቦታን በቃላት ለመሙላት ይጣደፋሉ። አንተ ግን ዝምታን እንደ መሳሪያ ተጠቀምበት። ዝም ስትል እሷ ቀጥሎ ምን እንደምትል ወይም እንደምታደርግ እንድታስብ ታደርጋታለህ። ይሄ የስበትን ውጥረት ይፈጥራል። ፈገግታህ ደግሞ ርካሽ መሆን የለበትም። ለሁሉም ሰው የምትሰጠው ከሆነ ዋጋ ያጣል። ፈገግታህ ሽልማት መሆን አለበት። እሷ ጥሩ ነገር ስትናገር ወይም ቀልድ ስትናገር የምትሰጣት እውነተኛ ፈገግታ ዝም ብለህ ከምታሳየው የይሁንታ ፍለጋ ፈገግታህ ሺ ጊዜ የበለጠ ኃይል አለው። ይህንን ስታደርግ አንተ ሽልማቷ እንደሆንክ እንጂ እሷን ለማሸነፍ እንደምትጥር ተራ ተወዳዳሪ እንዳልሆንክ ታሳያታለህ። ህግ ቁጥር ሁለት፣ የንክኪ ጥበብ። አሁን ከአካላዊ እንቅስቃሴ ወደ አካላዊ ንክኪ እንሻገር። ብዙ ወንዶች ሴትን ለመንካት ይፈራሉ ወይም ደግሞ በተሳሳተ መንገድ ይነካሉ። ምን ያህል ቆንጆ እንደሆነች በቃልህ አትንገራት፣ በእጆችህ ንክኪ አሳያት የሚለው ህግ መሠረቱ ይሄ ነው። አንድ ነገር አስብ። የመጀመሪያ ቀጠሮ ላይ ያሉ ሁለት የተለያዩ ወንዶች ናቸው። አንደኛ ወንድ ከሴቷ ጋር በሚያወሩበት ጊዜ ሁሉ ምንም አይነት ንክኪ ሳያደርግ በርቀት ሆኖ በጣም ቆንጆ ነሽ ይላታል። ይሄ ጥሩ ነው፣ ነገር ግን ቃላት ብቻ ናቸው የሚናገራቸው። አሁን ደግሞ ሌላ ወንድ አስብ። ከሴቷ ጋር እያወሩ በቀልድ መሃል ቀስ ብሎ እጇን ይነካል። መንገድ ሲያቋርጡ እጁን ትከሻዋ ላይ ቀስ አድርጎ ያሳርፋል። ይሄ ንክኪ እኔ ወንድ ነኝ አንቺ ሴት ነሽ፣ በመካከላችን ስበት አለ፣ እናም ይህንን ለማሳየት አልፈራም የሚል ሺሕ ቃላት የማይገልጸውን መልእክት ያስተላልፋል። የንክኪህ ጥበብ የሚጀምረው ከመተማመን ነው። ለመጀመሪያ ጊዜ እንኳን የምትነካት ቢሆን ሰውነቷን ለዓመታት እንዳጠናኸው አድርገህ መሆን አለበት። ንክኪህ የፈራ የቸኮለ ይቅርታ ስለነካሁሽ የሚል አይነት መሆን የለበትም። ይልቁንስ የረጋ ዓላማ ያለውና የሚመራ መሆን አለበት። ለምሳሌ ከንፈሯን ከመሳምህ በፊት አንገቷን ሳም። ለምን? ምክንያቱም አንገት ስሜትን በከፍተኛ ሁኔታ ከሚያስተላልፉ የሰውነት ክፍሎች አንዱ ነው። አንገቷን ስትስም ወይም ደግሞ ትንፋሽህን አንገቷ ላይ ስታሳርፍ ሰውነቷ በጉጉት እንዲሞላ ታደርጋለህ። ከዚያም ከንፈሯን በምትስምበት ጊዜ እሷ ቀድሞውንም የፈለገች እንድትሆን ያደርጋታል። ይሄ አንቲሲፔሽን ወይም ደግሞ የመጓጓት ስሜት ይባላል። በሳይንስም የደስታ ኬሚካል የሆነውን ዶፓሚን በሰውነታችን ውስጥ በከፍተኛ ሁኔታ እንዲመነጭ ያደርጋል። ልብሷን ስታስወልቅም እንደዛው። ፍጥነቱ በቀነሰ ቁጥር በአእምሮዋ የምትፈጥረው ምስልና ስሜት ይጨምራል። የማየት የመስማት፣ የመዳሰስ ስሜቶቿ ሁሉ ይነቃቃሉ። የወሲብ ትልቁ ክፍል የሚካሄደው በአካል ሳይሆን በአእምሮ ውስጥ ነው። ስለዚህ የአእምሮዋን የማሰብ አቅም ስትቆጣጠረው ሰውነቷ በራሱ ጊዜ ይከተላል። ንክክህ ጥያቄ ሳይሆን መልስ መሆን አለበት። ህግ ቁጥር ሶስት የስሜት ውጥረት መፍጠር። ሶስተኛው ህግ ምናልባትም ለመተግበር ከባዱ ግን ውጤቱ አስደማሚው ነው። ይህም የስሜት ውጥረት መፍጠር ነው። ሴቶች የሚስባቸው የሚተነበይ ወንድ አይደለም። ይልቁንስ ለሚገርም ስሜታቸውን ከፍና ዝቅ ለሚያደርግ ወንድ ነው። አንድ ወንድ ሁልጊዜ የሚያስቃትና የሚያሞግሳት ከሆነ ከጥቂት ጊዜ በኋላ እንደ ጥሩ ጓደኛ ወይም ደግሞ እንደ ወንድም ትመለከተዋለች። ለምን? ምክንያቱም ምንም አይነት የስሜት ውጥረት የለም፣ ሁሉ ነገር አንድ አይነት ነው። አንተ ግን ይሄንን መስበር አለብህ። ይሄንን የምታደርግበት አንዱ መንገድ እይታህን መጠቀም ነው። ልክ ልብሷን በአእምሮህ ውስጥ እንደ ገፈፍካ ታድርገ ያት የሚለው ህግ ይሄንን ነው የሚነግረን። ይሄ ማለት በፍትወት መመልከት ማለት አይደለም። ይልቁንስ እይታህ ውስጥ አንቺን እንደ ሴት ነው የማይሽ እናም እፈልግሻለሁ የሚል ጥልቅ መልእክት ያለው እይታ ነው። ይህ እይታ ያስጨንቃታል፣ ግን በጥሩ መንገድ፣ ልቧ እንዲመታ ያደርጋል። ለሰከንዶች አይኗን ብትሰብርም፣ እይታህን ግን በፍጹም አትረሳውም። ሌላው መንገድ ሳቅን ከቁም ነገር ጋር መቀላቀል ነው። በጣም አስቅኝና ቀለል ያለ ወሬ እያወራችሁ በድንገት ዝም ብለህ አይኗን በቁም ነገር ተመልከታት ለአምስት ሰከንድ ያህል ምንም ሳትናገር ቆይ። ይሄ ድንገተኛ የሁኔታ ለውጥ ልክ እንደ ሮለር ኮስተር ልቧን ከፍና ዝቅ ያደርገዋል። አሁን ምን ሊል ነው? ምን እያሰበ ነው? ብላ እንድትጠይቅ ያደርጋታል። በወሲብ ጊዜም ንግግርህን አታቁም። ብዙ ወንዶች በዝምታ ስራቸውን ይሰራሉ። ነገር ግን በወሲብ ጊዜ የምታወራው ብልግና ቃላት ምን እየሰራህ እንደሆነ፣ ቀጥሎ ምን ልታደርጋት እንዳሰብክ ስትነግራት ድርጊቱን ከአካላዊነት ወደ ስነ ልቦናዊ ደረጃ ታሸጋግረዋለህ። ይሄ እረፍት የሌለበት ግልጽነት እጅግ በጣም ትልቅ የስበት ኃይል አለው። ምክንያቱም ሙሉ ለሙሉ ነፃ እንደሆንክና ምንም እንደማትፈራ ያሳያል። ህግ ቁጥር አራት የማጠቃለያው ጥበብ። በመጨረሻም አራተኛው ህግ ሁሉንም ነገር ያደረግከውን ከንቱ እንዳይሆን የሚከላከልል ነው። እሱም የማጠቃለያው ጥበብ ነው። ብዙ ወንዶች ጥሩ ጊዜ ማሳለፍ ሲጀምሩ ያንን ስሜት ማቆየት ስለሚፈልጉ ረጅም ሰዓት ይቆያሉ፣ ብዙ ያወራሉ፣ ሁሉንም ምስጢራቸውን ያካፍላሉ። ይሄ ቀስ በቀስ ምስጢራዊነትን ይገድለዋል። በስነ ልቦና ዜጋርኒክ ኤፌክት የሚባል መርህ አለ። ይሄ መርህ እንደሚለው ከሆነ የሰው አእምሮ ያልተጠናቀቁ ነገሮችን ከተጠናቀቁት በበለጠ ያስታውሳል። አንተም ይህንን ለራስህ ጥቅም ማዋልት ቀጠሮ ላይ ስትሆኑ ወይም ደግሞ በስልክ ስታወሩ ወሬውና ስሜቱ ጫፍ ላይ ሲደርስ የምትሰናበትበትን መንገድ ፍጠር። በጣም ደስ የሚል ጊዜ ነበር፣ ግን አሁን መሄድ አለብኝ በላት። ለምን የት ብላ ስትጠይቅ ሌላ ጊዜ እነግርሻለሁ ብለህ በሚስጥራዊነት እለፋት። ይሄ በአእምሯ ውስጥ ምን የሚሰራው ነገር ኖሮ ነው? ከኔ በላይ ምን አስደሳች ነገር አለው የሚሉ ጥያቄዎችን ይፈጥራል። ስለ ራስህ ሁሉንም ነገር በአንድ ጊዜ አትዘርግፍ። እያንዳንዱ ግንኙነት እንደ መጽሐፍ ነው። ሁሉንም ምዕራፍ በአንድ ጊዜ ወይም ደግሞ በአንድ ቀን ካነበበችው ነገ የምትጓጓለት ነገር አይኖርም። ነገር ግን በየቀኑ አንድ ምዕራፍ ብቻ ከሰጠሃት ቀጣዩን ለማወቅ ትጓጓለች። ስላንተ ታስባለች። በጣም ጥሩ ስሜት ላይ እያለች ስትለያት ያንን ጥሩ ስሜት ከአንተ ጋር ታያይዘዋለች። በሚቀጥለው ጊዜ ስታይህ ወይም ደግሞ ስልክ ስትደውልልህ ያንን ጥሩ ስሜት እንደገና ለማግኘት ትጓጓለች። ይሄ የስበትን ዑደት ወይም ደግሞ ሳይክል ኦፍ አትራክሽንን ይፈጥራል። አታሳዳት፣ እንድታሳደደህ ግን አድርጋት። እንግዲህ ከላይ እንዳየኸው ስበት ማለት ውድ ስጦታ ስለመግዛት ወይም ደግሞ ሁልጊዜ እሺ ስለማለት አይደለም። ስበት ማለት በራስ መተማመን ስለማሳየት፣ ስሜቶችን ስለመቆጣጠር እና ከሁሉም በላይ ደግሞ ዋጋ ያለው ወንድ መሆንህን በተግባር ስለማሳየት ነው። እነዚህ አራቱ ህጎች፣ የዝምተኛው የበላይነት፣ የንክኪ ጥበብ፣ የስሜት ውጥረት መፍጠር እና የማጠቃለያው ጥበብ፣ የመሳሪያ ሳጥኖች ናቸው። ተጠቀምባቸው ተለማመዳቸው እና ከሁሉም በላይ ደግሞ የራስ አድርጋቸው ዋናው ዓላማ ሴቶችን ለመጣል ሳይሆን አንተ የምትፈልጋትን አይነት ኳሊቲ ያላትን ሴት ለመሳብ የሚያስችልህ ምርጥ የወንድ ስሪት መሆን ነው ከዛሬው ቪዲዮ አንድ አዲስ ነገር እንደተማርክ ተስፋ አድርጋለሁ ከነዚህ ህጎች ውስጥ የትኛው በጣም አስገረመህ ከታች ባለው የኮሜንት መስጫ ላይ ጻፍልኝ ይሄ ቪዲዮ ሌሎች ሰዎች ጋርም እንዲደርስ ላይክ እና ሼር ማድረጉን አትርሳ። ለተጨማሪ እንደዚህ አይነት ቪዲዮዎች ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጫን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም።